የኢትዮጵያ ልማት ባንክ ለኤም ዋይ ሹዝ ኤንድ ሌዘር ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ለሰጠው የብድር ገንዘብ አመላለስ በዋስትና የያዘውን ንብረት በአዋጅ ቁጥር 97 9ና በአዋጅ ቁጥር 1147 2011 በተሰጠው ስልጣን መሰረት በሐራጅ ለመሸጥ ይፈልጋል። በአማራ ብሔራዊ ክልላዊ መንግስት ደብረ ብርሃን ከተማ 09 ቀበሌ ውስጥ በ683 ሄክታር መሬት ላይ በትግብራ ላይ የሚገኝ የጫማና የቆዳ ማምረቻ ፋብሪካ ከነሙሉ ንብረቶቹ በሐራጅ መነሻ ዋጋ ብር 397 ሚሊየን 968817 ብር ከ12 ሳንቲም ለመሸጥ ሰኔ 23 ቀን 2017 ዓ ም ከጠዋቱ 4 ሰዓት እስከ 6 ሰዓት ግልጽ ጨረታ ያካሂዳል በዚሁ መሰረት ንብረቱን ለመግዛት የምትፈልጉ ተጫራቾች በዕለቱ በጨረታው ለመሳተፍ የሚያስፈልጉ ቅድመ ሁኔታዎችን አሟልታችሁ ለመጫረት የምትችሉ መሆኑን እየገለጽን የጨረታውን ዝርዝር መረጃ አርብ ግንቦት 22 ቀን 2017 ዓ ም የወጣውን አዲስ ዘመን ጋዜጣ አማርኛ እትም እንዲሁም እንደ ኤሮፓውያን አቆጣጠር አርብ ግንቦት 30 ቀን 2025 የወጣውን ኢትዮጵያን ሄራልድ ጋዜጣ እንዲሁም ግንቦት 24 ቀን 2017 ዓ.ም የወጣውን ሪፖርተር አማርኛ እትም፣ በተጨማሪም እንደ አውሮፓውያን አቆጣጠር ግንቦት 31 ቀን 2025 የወጣውን ሪፖርተር እንግሊዝኛ እትም ላይ ማግኘት የምችሉ መሆኑን እናሳውቃለን። ተጫራቾች ንብረቶችን ለመጎብኘት ከፈለጋችሁ አስቀድሞ ከባንኩ ጋር ቀጠሮ በመያዝ ከጨረታው ቀን በፊት መጎብኘት የምችሉ መሆኑን እያሳወቅን ለተጨማሪ መረጃ በባንኩ በአካል በመቅረብ ወይም በስልክ ቁጥራችን 0115243 ኤክስቴንሽን 351 ወይም ባንክ ዌብሳይት ደብሊዩ ደብሊዩ ዲቢ ኮም ኢቲ መረጃ ማግኘት ይችላሉ። የኢትዮጵያ ልማት ባንክ የልማት አጋርዎ